ለምን ዓላማ ነው እግዚአብሔር ሆይ ወደ ምድር ያመጣ? ስለዚህ የተፈቀረች ሴት ደግሞ በትዳሯ ውስጥ እሱም ወደ ጌታ ሄደ የሚያገለግል ልጅ ነበር። ትዳር እንክብካቤ የሚፈልግ ነገር እንደሆነ እንደገና መጽሐፉን ለማንሳት አቅማጣው ዘርዝሬ እዚህ ብናገር እናንተ መጽሐፉን ላትገዙ ትችላላችሁ። የመሞቻ ቦታ ነው ትዳር። በጌታ የተወደዳችሁ የአሜን ቴሌቪዥን ተከታታዮችና ቤተሰቦች እንደምከርማችኋል። በጌታ በኢየሱስ ክርስቶስ ስም ሰላም እላችኋለሁ። ይህ አፈብአ ወይም ደግሞ ዓለም አቀፍ በፍቅርና በአንድነት በሚለው ሚኒስትሪ ስር የሴቶች አገልግሎት ዘርፍ ከአሜን ቴሌቪዥን ጋራ አንድ ላይ በመሆን ወደ እናንተ የዛሬውን ክፍል ይዘንላችሁ የምንቀርብበት ፕሮግራም ነው። የሴቶቹ ዘርፍ ስም ወይም ደግሞ መጠሪያ ስሙ ተስፋ ያላት ሴት ይባላል። ስሜ አገልጋይ ሂሩት ዳንኤል ይባላል። የምኖረው በእንግሊዝ ሀገር ነው። የአንድ ወንድ ባለቤት፣ የሁለት ልጆች እናት እንደገና ደግሞ የሁለት ልጆች የልጅ ልጆች አያት ነኝ። እግዚአብሔር የተመሰገነ ይሁን። እግዚአብሔር በእንዲህ አይነት በረከት ውስጥ ስላስገባኝ እኔን፣ ቤቴን እግዚአብሔርን እጅግ አድርጌ አመሰግናለሁኝ። እንግዲህ ዛሬ የምንወያይበት ወይም ደግሞ ዛሬ የምናገረው ስለ እኔ አገልግሎት ባለሁበት ከተማ ምን ይመስላል ከሚለው ቢጀምር ደስ ይለኛል። ያው እንዳልኳችሁ በእንግሊዝ ሀገር ውስጥ ነው የምኖረው። በዛ ምድር ውስጥ በሀገር እንግሊዝ ወደ 3940 ዓመት ያክል ተቀምጫለው እኔም ባለቤቴም ልጆቼም የልጅ ልጆቼም እዛ ነው የምንኖረው። በዛ ሀገር ውስጥ እንግዲህ አገልግሎት ምን ይመስላል የሚለውን ነገር ለማንሳት ያክል በየሀገሩ ያው የእግዚአብሔር ስራ አንድ ቢሆንም ቅሉ ከምንኖርበት አገር አኳያ ከሲስተሙ አኳያ የተለያየ ሁኔታ ውስጥ እያለፍን እናገለግላለን። በእንግሊዝ ሀገር እግዚአብሔር የተመሰገነ ይሁን አገልግሎቴን እኔም ባለቤቴም ስንጀምር ወደ ሰላሳ አምስት ዓመት ይሆነናል። በዚህ የሰላሳ አምስት ዓመት የአገልግሎት ዘመን ውስጥ እኔም ባለቤቴም ያለፍንባቸው ውጣ ውረዶች አሉ። እንደ ማንኛውም የእግዚአብሔር አገልጋዮች የምናልፍበት ወይም የሚያልፉበት መንገድ እንዳለ ሁሉ አልፈንበታል። ምክንያቱም በየትኛውም ሀገር እንሁን፣ አገልግሎት የእግዚአብሔርን ስራ መስራት በምንነሳበት ጊዜ ዋጋ የሚከፈልበት አለ። ለምን መሪ የሆነ የምናመልከው የተከተልነው የምናገለግለው አምላካችን ኢየሱስ ክርስቶስ በምድር በተመላለሰበት ጊዜ አገልግሎቱን በዋዛ አይደለም ጀምሮ የጨረሰውና ብዙ ዋጋ የሚያስከፍል ሁኔታዎች ውስጥ እንዳለፈ እናውቃለን። እኛም ደግሞ የእግዚአብሔር አገልጋዮች ክርስቶስን ስንከተል አገልግሎት እንዲሁ አድጋ ባድጋ እንደማይሆን በተለይ የሚያገለግሉ ያውቁታልና፣ በዛ ምድር ውስጥ አገልግሎት ምን ይመስላል የሚለውን ነገር ስንመለከት እንግዲህ በዛ ምድር ውስጥ ስራ አለ። ቤተሰብም ደግሞ ማፍራት ካለ ልጆች አሉ። አጋዥ እርስ በርስ ካልሆነ በስተቀረ እንደሚታወቀው በምድራችን እንዳለ ብዙ ረጂዎች በዙሪያችን ዘበድ አዝማድ የማይገኝበት ምድር ነውና፣ በእርግጥ ወዳጆች ቢኖሩም የራሳቸውን ኑሮ የሚያጠበጥቡ እነሱም ደግሞ በዛ ሲስተም ውስጥ ሆነው ለራሳቸው ለቤተሰብ ለትዳራቸው፣ ለአገልግሎት ለስራ ጊዜ ስለሚሰጡ ትንሽ ከባድ ያደርገዋል። ሆኖም ግን የእግዚአብሔር ጸጋ ስላለ ወዳጆቼ ባላደራነትን ደግሞ ተቀብለን የምንመላለስ የእግዚአብሔር ባሪያዎች ስለሆን ያንን ቻሌንጅ ወይም ደግሞ ያ ሊታለፍ የተገባውን ነገር በእግዚአብሔር ጸጋ እያለፍን እንግዲህ አገልግሎታችንን ቀጥለናል ማለት ነው እና ቤት ውስጥም እንደ እናት ቤት ውስጥ እንደ ሚስት ቤት ውስጥ ደግሞ የሚያስፈልገውን ስራ እየተሰራ የክርስትና ህይወት ጉዟችንን እያጠበጠብን አገልግሎቶቻችንን እያደረግን እንገኛለን። እግዚአብሔር የተመሰገነ ይሁን። ሁሉንም ስንመለከት ደግሞ እያንዳንዱ ሮል ወይም ደግሞ የተሰጠንበት ኃላፊነት የራሱ የሆነ ኮሚትመንት አለው፣ ኃላፊነት አለው፣ ባላደራነት አለው። እንደ እናት ያ ሁላችንም እናቶች እንደምናቀው በዛ ምድር ውስጥ እኛው አሳድገን እኛው አብልተን እኛው አጠጥተን እኛው ደግሞ ሲያድጉ ትምህርት ቤት አስገብተን አመላልሰን፣ ወገኖቼ የክርስትና ህይወታቸውን ቀርፀን ትምህርታቸውን በሚያስፈልገው መንገድ እየመራን እንደ አባትም እንደ እናትም እንደ አገልጋይ ደግሞ በአገልግሎት ዘርፎቻችን ሁሉ በባላደራነት በታማኝነት ወገኖች እየተወጣን የምንኖርበት ቦታ ነው እና እያንዳንዱን ኃላፊነት በጫንቃችን ላይ አድርገን እግዚአብሔር በሰጠን ጸጋ እንግዲህ አገልግሎታችን በቤተ ክርስቲያን እንደገና ደግሞ በቤተ ክርስቲያን ውስጥ በሚሰጡ የተለያዩ ዘርፎች በመግባት የመጽሐፍ ቅዱስ ጥናት ሊሆን ይችላል፣ የጸሎት ጊዜ ሊሆን ይችላል፣ የማማከር ጊዜ ችግር ያለባቸውን ሰዎች ቁጭሎ የማዳመጥ ሄዶ የመጎብኘት ራሱን የቻለ ኃላፊነት አለበት ከቤቱ ውጪ ማለት ነው እና ቀላል አይደለም ልላችሁ ነው። ግን የእግዚአብሔር ጸጋ ረድኤት ስለሆነን ሁሉንም ማዕከል ባደረገ ወይም ደግሞ በእንግሊዝኛው ብናገር ይቅርታ ይደረግልኝ፣ ባላንስ በማድረግ እግዚአብሔር በሰጠን ጸጋ አገልግሎታችን በእንግሊዝ ሀገር እንግዲህ እያገለገልን ነው ያለነው። ስለዚህም ደግሞ እግዚአብሔርን እጅግ አድርገን እናመሰግናለን። እንግዲህ የሚገጥሙ ቻሌንጆች ለምሳሌ እንዴት አድርገን ሁሉን ባላንስ እናደርጋለን የሚለው ነው። ለምሳሌ ልጆች የሚጠብቅልን ሰው በማይኖርበት ጊዜ ሕፃናት ሆነው ምናልባት በምሽት ጊዜ ሊሆን ይችላል የማታውን ክፍለ ጊዜ ወይ የመጽሐፍ ቅዱስ ጥናት ሊሆን ይችላል እና ልጆችን ይዞ ሮጦ እዛ ቦታ ላይ መገኘት በራሱ በጣም ከባድ ቻሌንጅ አለው። ለምን ልጆች ማረፍ ይፈልጋሉ፣ ወይ ከትምህርት ቤት መጥተው ሊሆን ይችላል። አብልተን አጠጥተን የሚለወጠው ልብሳቸውን ለዋውጠን እንደገና ደግሞ ሮጠን ወደዛ ደግሞ አገልግሎት ደግሞ ልጆችን ጎትተን እንሄዳለን። በረከት ነው ይሄ። ምንም ክፋት የለውም። ግን አንዳንዴ ከልጆች ላይ ከረፍታቸው የምንነጥቃቸው የራሳችንን ደግሞ በቤተክርስቲያን ለሆነ አገልግሎት ለማካሄድ ይዘናቸው በምንሄድበት ጊዜ በልጆቹ ላይ የሚኖር የተወሰነ ጫና አለ። በተለይ ልጆቹ በሚሆኑበት ጊዜ ማለት ነው። ከዛ በተረፈ እግዚአብሔር የተመሰገነ ይሁን እንግዲህ ገጠመኝ ብዬ የምለው ይህን ሀል ከባድ የሆነ በአገልግሎት ችግር ይህን ሀል ጎልቶ የሚታይ የምናገረው የለኝም። በሌላ መንገዱ ደግሞ ሰዎች እንዲያድጉ በቤተ ክርስቲያን ውስጥ በክርስትና ህይወታቸው የሚስ የምንከፍለው ዋጋ ለምሳሌ ከጊዜያችን ሊሆን ይችላል፣ በዛ ስፍራ ላይ በመገኘት ሊሆን ይችላል በቤተ ክርስቲያን ውስጥ ሊያድጉ የሚገባቸውን ሰዎች በመያዝ የምንከፍለው ዋጋ ወገኖቼ ቀላል አይሆንም። ለምሳሌ ለተወሰነ ጊዜ እኔም ባለቤቴ በሰኪላር ዓለም ውስጥ ትንሽ ጊዜ ሰርተናል። ምናልባት ስምንት ዓመት ያክል ቢሆን ነው እና ከስራ ጋራ ከቤተሰብ ጋር አል ካለው ኃላፊነት እንደገና ደግሞ ቅድም ለመናገር እንደሞከርኩት በቤተ ክርስቲያን ውስጥ ያለውን ኃላፊነት ተሸክሞ መሄድ ቀላል ኃላፊነት አልነበረም እና እንግዲህ ያንን በእግዚአብሔር ጸጋ ተወተናለው የምለው የእግዚአብሔር ጸጋ ራሱ ረጅ ስለሆነ ማለት ነው። መጽሐፍ አንዲት መጽሐፍ እግዚአብሔር ይመስገን በዚህ መጋቢት 13 ላይ አስመርቅ ያለው ርዕሱ የሚለው በትዳር ውስጥ እንዴት እንኑር ይላል። ዛሬ በዘመናችን ባለትዳሮች ወይም ገናም ሊጋቡ ያሰቡ፣ ረዘም ያለ ጊዜም በትዳር ውስጥ የተቀመጡ ሰዎች ቢያነቡት የሚጠቅም መጽሐፍ ነውና ይሄን መጽሐፍ እንድጽፍ ያነሳሳኝ የመጀመሪያው ነገር ልጄ የሀያ አንድ አመት ልጅ በሆነበት ጊዜ የመጀመሪያ ልጄ ማግባት ፈለገ እና እኔና አባቱን መጣና ጠየቀ። ማግባት ፈልጋለሁ አለ እና ደንግጠናል፣ ፈርተናል፣ አስበናል። ከልጁ እድሜ አኳያ ሀያ አንድ አመቱ ነበር። ትችላለህ ወይ ነው ብለን የጠየቅነው ትችላለህ ወይ ባል መሆን ትችላለህ ወይ አባት መሆን ብለን ጠየቅ ነው እና ልጁ በተፈጥሮ እንግዲህ ትንሽ ማቹር ያደረገ ልጅ ነው እችላለሁን ያለው እና ከዛ ስጋት ምክንያት የተነሳ ሊሆን ይችላል ምናልባት ፍቺ እንዳይከሰት ወይም ደግሞ በትዳር ውስጥ ሊኖርበት የሚገባውን አይነት ኑሮ እንዲኖር በመፈለግ ትዳር ክቡር እንደሆነ ለማሳየት በሚል ከዛ ተነስቼ ነው መጽሐፉን ልጽፍ የቻልኩት። መነሻ ያለው በሶስት ዓመት የጋብቻቸው ጊዜ ላይ ነው ጽሑፉን የጀመርኩት እና ወደ 13 ዓመት ይሆነዋል ተጀምሮ እንግዲህ አልቆ ለመመረቅ ሲበቃ ያንን መጽሐፍ ጀመርኩኝ። መነሻው ያ ነው። እንግዲህ ግን የሚገርመው ነገር ስምንት ዓመት ያክል ከኖሩ በኋላ ሁለት ልጅ ካፈሩ በኋላ ትዳራቸው አልሰራም። ሊጥሩበትም አልተቻለም። ተለያዩ እና ያን መጽሐፍ ነገ ላመልሽ ያስቀመጥኩት ለመክፈት አቅም አጣሁ ማለት ነው። እና በዛ በፍቺ መካከል ውስጥ የነበረው የሁለት ዓመት ጉዞ ታላቅ ስብራት ነበር፣ ለቤተሰብ ስብራት ነበር፣ ለልጃችን ስብራት ነበር። ጠቅላላ በርቅም በሩቀትም ያሉ ቤተሰቦቻችን ለነሱም ስብራት ነበር እና መጽሐፉ እንደገና መልሼ ጠቅልዬ ነው ያስቀመጥኩት። ከዛ በኋላ ከተለያዩ ከሁለት ዓመት በኋላ እንግዲህ እሱም ወደ ጌታ ሄደ። የሚያገለግል ልጅ ነበር። እንደገና መጽሐፉን ለማንሳት አቅም አጣው። በኋላ ግን እግዚአብሔር መጽናናትን ሲሰጥ፣ እግዚአብሔር የተባረከ ይሁን፣ ይህንን መጽሐፍ ትውልዴን፣ የኔ ልጅ ብቻ የኛ ልጅ ብቻ አደለም በሚል ልቤን ሞላ። ሌላም ትውልድ አለ ይሄን ሊያቅ የሚገባው ገና ሊጋቡ የሚያስቡ የተጋቡ ቅድም እንዳልኩት ረዘም ያለ ጊዜ በትዳር ውስጥ የኖሩት ቢያዩት ለምን ውስጥ የተቀመጠው ነገር ይቀመጣል በሚል እግዚአብሔር እርዳታ ምታክሎበት መጽሐፉ በእንደዚህ መልክ ተጠናቆ ለመመረቅና ለሽያጭ በቅቷል። እግዚአብሔር ይመስገን እና መነሻዬ የልጄ በጣም በለጋነት እድሜ ለትዳር ራሱን ማዘጋጀቱ እንግዲህ ተሽቀዳድሜ አንድ ነገር እንዲያውቁ ከመፈለግ የተነሳ መታሰባነቱን ለነሱ ለማድረግ ጅማሬው ይሄንን ይመስላል። አሜን፣ አሜን፣ አሜን። እግዚአብሔር ይመስገን። በጣም አበክሬ በመጽሐፌ ውስጥ ትኩረት ሰጥቼ የጻፍኩት ነገር ቢኖር ምንድን ነው? የተጋቡ ሰዎች ፍቺን እንዴት መከላከል እንደሚገባቸውና እንዳለባቸው ያንን በጣም የሚያመላክት ነው እና ይሄንን ፍቺ ለመከላከል ደግሞ ባለትዳሮች እንዴት ሊኖሩ ይገባል የሚለው ነገር አክየበት ጽፍ ያለውእና አንባቢያን ከዚህ መጽሐፍ በእጃቸው ይሄ መጽሐፍ ከገባ በኋላ አበከረው እንዲያውቁልኝ የምፈልገው ወይም እንዲረዱልኝ የምፈልገው ነገር አንደኛ ጋብቻ ክቡር እንደሆነ እንዲያውቁ። በዘመናችን እንደምናየው ጋብቻን ለማድረግ የሚነሱ ሰዎች መነሻ መሠረት አላቸው እና መሠረቱ ደግሞ በጣም የተለያየ ነገር ነው ወገኖቼ። ምናልባት ቁሳዊ በሆነ ነገር ላይ ያደላ መልክ ላይ ያደላ የተለያየ የተለያየ መነሻዎች አሏቸው። ግን መጽሐፍ ቅዱሳዊ የሆነ ጋብቻ መሰራረቱን ስንመለከት እግዚአብሔር ራሱ ያቋቋመው የመጀመሪያው ተቋም አዳምና ሔዋንን አንድ ላይ ሲያጣምራቸው ባልና ሚስት እንዲሆኑ ሲያደርግ የተቋቋመው ተቋም ዛሬም ቀጥሏል። ኢየሱስ ክርስቶስ ከሚመጣበት ጊዜ ድረስ ይቀጥላል። ስለዚህ መሰረቱ ማን እንደሆነ አንባቢያን እንዲያውቁ እፈልጋለሁ። መሰረቱ ካልታወቀ አንደኛ ሌላ መሰረት ላይ ጋብቻ ሊያደርጉ ስለሚችሉ ያ መሰረት ደግሞ የሚንሸራተት፣ ትቷቸው የሚሄድ ወደ ፍች ጎዳና ውስጥም ሊያስገባቸው የሚችል ስለሆነ አቋቋሚውን እግዚአብሔርን እንዲያስገቡበት። ለምን ትዳርና መንፈሳዊነት ወይም ትዳርና እግዚአብሔር ተነጣጥለው ስለማይሄዱ ማለት ነው። እና ሰሪውን እንዲያውቁ አበክረው የሚመሰርቱት ደግሞ ትዳር እግዚአብሔር ያቋቋመው እንደሆነ ከዛ የተነሳ ደግሞ ትዳሩ ክቡር እንደሆነ እንዲያውቁልኝ እፈልጋለሁ። ሌላው ትዳር እንክብካቤ የሚፈልግ ነገር እንደሆነ እንዲረዱልኝ ፈልጋለሁ፣ እንዲያውቁ ፈልጋለሁ። ምክንያቱም እንክብካቤ የማይደረግለት ትዳር አንድ ቀን መውደቁ አይቀርም። ቸድ የተባለ ማለት ነው። ባልም ለሚስቱ፣ ሚስትም ለባሏ የሆነ ቦታ ላይ የሆነ ክፉ የሆነ አጋጣሚ ሊደርስበት ስለሚችል ልክ አበባን ወይም አንድ አትክልትን ተክለን የሚያስፈልገውን ነገር እንደምንሰጠው ትዳር በየጊዜው በየጊዜው መታየት ያለበት እንክብካቤ የሚፈልግ እንደሆነ እንዲያውቁ ፈልጋለሁኝ። ሌላው እንግዲህ እግዚአብሔር የተመሰገነውን ፍቺ መንገድ አይደለም። መለያየት መንገድ አይደለም፣ ወይም ደግሞ አዋጪ መፍትሄ አይደለም። እግዚአብሔር ያጣበቀውን ሰው አይለየው ይላል። ምናልባት የውጭ ሰው አድርገንን ገምት ይሆናል ሰው እኛ ራሳችን ባለትዳሮች ሲሆን ትዳራችንን በቃ ላይ እንክብካቤ ካለማድረግ ምክንያት የተነሳ የተጣበቀው እንዳይለያይ ጥንቃቄ እንደሚያስፈልገው እንዲረዱልኝ ፈልጋለሁ። በተረፈ በመጽሐፍ ውስጥ በእጃችሁ ሲገባ የምታገኙት በጣም ብዙ ቁም ነገር አዘል ጉዳዮች ስላሉ ዘርዝሬ እዚህ ብናገር እናንተ መጽሐፉን ላትገዙት ትችላላችሁ። መጽሐፉን ገዝታችሁ ተጠቃሚ ሆኑ። የመሞቻ ቦታ ነው። የመሞቻ ቦታ ነው ትዳር። በተለይ ብዙ ጊዜ የምናገረው ነገር ነው። ይሄ ሕይወት የማለፍ ጉዳይ ሳይሆን እኛ ወይም ደግሞ ባለትዳሮች ለእርስ በርሳቸው ራሳቸውን የሚሰጡበት ቦታ ነው። ራሳችንን በመስጠት ሌላውን የትዳር አጋር የምናነሳበት፣ የምናለመልምበት እንደሆነ እንዲያውቁልኝ ፈልጋለሁኝ። ምሳሌ ሰላሳ አንድን ብንወስድ መቼም ተስፋ ያላትን ሴት በደንብ አድርገን ልናጎላት እንችላለን። ወገኖቼ ተስፋ ያላት ሴት በትዳር ውስጥ እግዚአብሔር ያላትን በትዳር ውስጥ እንደሚስትነት ልትፈጽም ራሷን የምታዘጋጅ ና ያዘጋጀች ሴት ናት ብዬ ላለውኝ ምንድን ነው የሚለው፣ ብዙ ጊዜ ሴቶች ልንሰማ የማንፈልገው በትዳር ውስጥ ትገዛ የሚለውን ነገር ብዙ ጊዜ ያንገፈግፈናል። ልክ እንደ ባርነት ወይም ደግሞ ጭቆና ያለበት ነገር አገድ ነው የምናስበው። ነገር ግን እኔ ብዙ ጊዜ ላለሁ እግዚአብሔር በቃል ውስጥ በኤፌሶን ውስጥ ለሴቷ ከሰጠው ትእዛዝ የበለጠ እንደው ኃይለኛ ነው እንዴት ይወጡት ይሆን ብዬ የምለው ለወንዶች እግዚአብሔር ቃል የሰጠው ትእዛዝ ነው ሚስቶቻቸውን እንደ ራሳቸው እንዲወዱ እንዴት ብለን ምሳሌ አድርጎ የተናገረው ጳውሎስን ስንመለከት ክርስቶስ ኢየሱስ ቤተክርስቲያን እንደወደደ ነው የሚለው እና ወገኖች ማፍቀር ቀላል ነገር አይደለም። ስለዚህ የተፈቀረች ሴት ደግሞ በትዳሯ ውስጥ ላለመገዛት የማትችልበት ምንም ምክንያት የላትም ብላለው እና ተስፋ ያላት ሴት ብለን ያልነው ይቺ ሴት በትዳሯ ውስጥ እግዚአብሔር ያለውን ቃል ለመፈጸም ራሷን የምትዘረጋ ሰው ናት። በቤቷ ውስጥ ለልጆቿ፣ ለባሏ ኃላፊነት ያለባት ባላደራ ሴት ናት እና ባላደራነቷን የምትወጣ ናት። ባላደራነቷን ለመወጣት እግዚአብሔር እግር ስር የምትገኝ ናት። እግዚአብሔር የሚላትን ቃል ለመታዘዝ ራሷን ለእግዚአብሔር የሰጠች ናት። ለባል ከመታዘዝ በፊት እግዚአብሔርን የምትታዘዝ ሴት መሆን ይገባታል እና እቺ ተስፋ ያላት ሴት በትዳሯ ውስጥ ይሄንን ትመስላለች። ኃላፊነቷን እንደ እግዚአብሔር ሀሳብና እንደ እግዚአብሔር ፈቃድ ልትፈጽም ራሷን የሰጠች ሴት ናት ብዬ ብል ሙሉ መልሱን ይመልሳል ብዬ ይላለሁኝ። ብዙ ነገር ይጎልባታል። ከእግዚአብሔር ሊመጣ ያለውን በረከት ታጣለች ነው ምለው። እንደሱ ደግሞ የሚጎዳ ነገር የለም። እንደ ማንኛውም ሰው፣ በተለይ እንደ ክርስቲያን በክርስቶስ ኢየሱስ እንደተወለደ ተወልዶ መኖር ሳይሆን በግል ሕይወታችን እንኳን ስንመለከት እንደ ቃሉ ያለመኖር የእግዚአብሔርን በረከት በሕይወታችን ውስጥ በጣም ያሳጣል። ስለዚህ ሁለቱ ጋር በጣም የተለያየ ልዩነት አለ። በተቃራኒው ቅድም ካልኩት ተስፋ ያላት ሴት በትዳሯ ውስጥ፣ በኑሯ ውስጥ፣ በአካሄዷ ውስጥ እግዚአብሔርን መጀመሪያ የምታስቀድም ሴት ናት ብለናልና ከዚህ የጎደለች ሴት ከእግዚአብሔር ቃል ውጪ ልትኖር እራሷን የሰጠች ሰው ናት ማለት ነው። እና ብዙ ጉድለት አለ። እግዚአብሔር ቃል የሚለውን ነገር ሰምቶ ያለመታዘዝ በትዳር ያጎላል። ቅድም እንዳልኩት የምፈራው ነገር ይህ መጽሐፍ የጻፍኩበትም ዋና ነገር ወደ ፍቺ የሚያስኬድ መንገድ ውስጥ ለመግባት ቀላል ነው የሚሆነው። እና መሪዋ እግዚአብሔር ቃል ካልሆነ መንፈሳዊነት የሌላት ሴት ከሆነች ተስፋ ያላት ሴት የሚለው የምታገኘው ከእግዚአብሔር ያለውን ተስፋ የምታጣ ሰው ናት ማለት ነው እና ያን ተስፋ ደግሞ ማጣት ማለት ከእግዚአብሔር በረከት መጉደል ነው። እና ብዙ የአላስፈላጊ የሆነ ዋጋ እንድትከፍል የሚያደርጋት ነው ማለት ነው። እና ዋናው ትልቁ ነገር በእግዚአብሔር ላይ የተደገፈች ሴት ልትሆን ይገባል። ትዳሯን እንኳ መምራት የምትችለው ሰው በእግዚአብሔር ግስር መቀመጥ ሲችል ነው። የእግዚአብሔርን ትእዛዝ ማወቅ ሲችል ነው መኖር ሲችል ነው። እና ከዚህ የጎደለች ሴት በተቃራኒው ብዙ አላስፈላጊ የህይወት ጉዞ ውስጥ እንድትገባ ያደርጋታል። እና ከዚህ ደግሞ እንዲጠነቀቁ በማስተዋል እንዲሆኑ ምንድነሱ የሚለው ማስተዋል ከሌለ በሙታን ጉባኤ ውስጥ መገኘት አለ የእግዚአብሔር ቃል እንደሚናገረው፣ እና በቃሉ ውስጥ መግባት እንዲሆንላቸው መምከርም እፈልጋለሁ በዚህ ሰዓት። መቼም ሁላችንም እንደምናውቀው እግዚአብሔር የሰው ልጅ ሲፈጥር ለዘላለም እንዲኖር ነበር። የመጀመሪያው ኦሪጂናል የሆነው የእግዚአብሔር እቅድ የሰው ልጆች በህይወት እንዲኖሩ ነበር እና ኃጢአት በመደረጉ ምክንያት የተነሳ ነው ሞት ወደ ሰው ልጆች የመጣው እና በኋላ ግን እግዚአብሔር የተባረከ ይሁን በክርስቶስ ኢየሱስ እንደገና በሁለተኛው አዳም የዘላለም ህይወት እንድናገኝ ሆነናል እና ይሄ ሞት ሁልጊዜ ሲመጣ በሮቻችንን ሲያንኳኳ ሶስቴም አራቴም ከዛም በላይ ቢገባ ሁሌ አዲስ የሚሆንብን ለዛ ነው። ብዙ ጊዜ ይሄን እናገራለሁኝ ምክንያቱም ለሰው ልጅ ያልተሰጠ ስለሆነ ህያውነት ውስጣችን እግዚአብሔር ስላስቀመጠ እና ይሄ ሀዘን በእኛ ቤት ውስጥ በሚመጣበት ጊዜ ድንገት ነበር፣ ያልተገመተ ነገር ነበር። ሰው ልጁንም ወይም ሌላ የሚወደውን የቤተሰብ አስታሙ ወደዛ ጉዞ ወደ ህልፈተ ህይወት በሚሄድበት ጊዜ አትሊስት የታወቀ ነው እና ይሄ ግን ድንገት ነው፣ በቃ በጣም ድንገት እና ከባድ ነበር ሀዘኑ። አንድ ነገር ሳልናገር ማለፍ የማልፈልገው ብዙ ጊዜ ባለቤቴ በሀዘን ቤት ውስጥ ይቆማል ሀዘንተኞችን ያጽናናል። አይዟችሁ ይላል፣ በርቱ ይላል፣ የእግዚአብሔርን ቃል ይሰጣል። ብዙ ጊዜ እንደዛ እናደርጋለን እና ወደ ቤታችን ሲገባ ያ ቃል ነበረ በእኛ ህይወት ውስጥ የመጣው አላዘንም አንልም፣ አዝነናል፣ በጣም ተሰብረናል። ግን እግዚአብሔር እንዴት እውነትም እንደ ቃሉ የመጽናናት አምላክ ነው ተብሎ የተጻፈው ያ የእግዚአብሔር ቃል በህይወታችን ውስጥ ጉልበትና ኃይል አግኝቶ ስለተቀመጠልን፣ በዛ ምክንያት የተነሳ ነው መጽናናታችን በጣም በፍጥነት ይሆነልን። ግን ደግሞ በዛ አይነት ውስጥ ያለፉ መነሳት የሚያቅታቸው ሰዎች የእኛን መጽናናት አይተው እያገለገል ናቸው ሰዎች ነበሩ። በተለይ አንዲት ሴት አስታውሳለሁ ከኢትዮጵያ የደወለችው እና ሰው ነው ቁጥር የሰጣት እናቷ የሰማንያ ዓመት ሰው ናቸውና ወደ ሀዘን ወደ ሕይወታቸው አልፎ ሀዘኗ በፍጹም ሊበርዳ፣ እንግዲህ አስቡት የኛ ልጅ ሰላሳ አንድ አመቱ ነው ወደ ጌታ ሲሄድ እና መጽናናት አጣሁ ብላ ዲፕሬሽን ውስጥ ገብታለች። ሁል ጊዜ ለቅሶ ነው፣ መስራት አትችልም። በቃ የተለየ ነገር ውስጥ ነው የገባችው። እና ምንድን ነው እናንተን እንዲህ ያደረገው ብላ ነው የጠየቀችን እና እግዚአብሔርን የመጀመሪያው ጠያቂ ስለነበረች ጌታ ሆይ ያንተ ማጽናናት በእኛ ውስጥ አልፎ ሰዎች አዩት ወይ መጽናናት ሆን እንዴ እንዴት እንደዚህ ሊመጣ ቻለ ብዬ ጥያቄ የጠየኩበት ጊዜ ነበር። ያን ጊዜ ትኩስ ነው። ምናልባት አራት ወር አምስት ወር ይሆናል። እና በብዙ አጽናና ናት። እና እናንተ የሰላሳ አንድ ዓመት ልጅ አታችሁ። እኔ እኮ የሰማንያ ዓመት እናቴን እድሜ ጠግባ የሄደችውን እናቴን መርሳት አቃተኝ እና ሀዘኔ ከብዶብኛል፣ ያለ እሷ መኖር የምችል ሰው አይደለው እንደዚህ እያለች ነበር የምትናገረው። እና እግዚአብሔር በሰጠን መጽናናት በእግዚአብሔር ቃል በጣም ብዙ አጽናናናት። አንድ ሁለቴ እንዴት ተደዋውለናል። ከዛ በኋላ እንዴት እንደሆነችን መከታተልም አልቻልንም። እና ምን ለማለት ነው ያ ፓወር፣ ያ የእግዚአብሔር ማጽናናት እኛ ጋር ብቻ አልቀረም ወጥቶ ታይቶ ሰዎች ይመጣሉ፣ ሰዎች ይደውላሉ። እሷ ብቻ አለለችም። ከዛ በኋላ ብዙ ሰዎች በዚህ ሀዘን የተጎዱ ወደኛ መጥተዋል። እና ምንድን ነው ሚስጥሩ ብሎ ነው ያሉን። እና ሀዘኑ ከባድ ነው፣ ግን ደግሞ የማጽናናቱ ኃይል ደግሞ እግዚአብሔር የተባረከ ይሁን። ከሀዘን በላይ እንድንሆን እግዚአብሔር ረድቶናል። እና አሁንም ወገኖቼ በዚህ ሀዘን ውስጥ ያላችሁ በብዙ የምትጨነቁ በዚህ ሀዘን ምክንያት የተነሳ ባጣችሁ ሰው የተጎዳችሁ፣ የመጽናናት ጉልበት ያለው እግዚአብሔር ጋር ብቻ ነው። ሰዎች ይከቡናል። በእርግጥ በእኛም ሀዘን ጊዜ ብዙ ሰዎች እግዚአብሔር ይባርካቸው ነበሩ። ግን እነሱ ሲሄዱ ሀዘኑ ከእኛ ጋር ነው አብሮ የሚሆነው እና ወደ ሰማይ አምላክ ወደ ፈጠራችሁ ማጽናናት ወደሚችለው ወደ እግዚአብሔር አይኖቻችሁን እንድታነሱ በጌታ ፍቅር እለምናችኋለሁ ምክንያቱም ጉዳቱ ከፍተኛ ስለሆነ ደግሞም አንድ ነገር ማወቅ ያለብን እያንዳንዱ ሰው ተራ ነው የሚጠብቀው፣ ተራ ነው የሚጠብቀው። በጌታ በኢየሱስ ክርስቶስ የሆኑቱ እነሱ ለዘላለም ሊኖሩ የእግዚአብሔር ቃል ይናገራል። በኢየሱስ ክርስቶስ ያመነ ማለት ነው። እኛ አንድ በጣም ትልቅ የሚያጽናናን ነገር ቢኖር ምንድን ነው? አንድ ቀን እናይሃለን ነው። አንድ ቀን እንደምናየው እርግጠኞች ችላል። እና ያ ተስፋ ያ የእግዚአብሔር ቃል መጽናናትን ወደ እኛ ምጥቶ ወደ ሌሎችም ደግሞ ዘ ነው እንድንሄድ እንድናጽናናበት እግዚአብሔር ረድቶናል። እና ተጽናኑ በጌታ ተጽናኑ ብዬ ለማለት እፈልጋለሁ። እግዚአብሔር ወገኖቼ በእያንዳንዱ ግለሰቡ በእያንዳንዱ ሰው ላይ ሲፈጥረው ዓላማ አስቀምጦ ነው የፈጠረው። እኔ ስፈጠር ለእኔ የተሰጠ ከእግዚአብሔር ዘንድ ተቀብዬው የተወለድኩበት ዓላማ ራዕይ አለ። ስለዚህ ወገኖቼ እንዲሁ ዝም ብለን ተወልደን የምናልፍ ሰዎች ሳንሆን የእግዚአብሔርን የሰማይ አጀንዳ ወደ ምድር አምጥተን እግዚአብሔር በእኛ ውስጥ አልፎ ብዙዎችን ሊያገለግልበት እንደተሰጠን ጸጋ መጠን እኛና እናንተና እኔ ወደ ምድር መተናል። ስለዚህ የተሰጣችሁን የውስጥ ራዕይ ወይም ስጦታ ለማግኘት ሞክሩ እላለሁ። እግዚአብሔር የተመሰገነ ይሁን። ምንድን ነው ለምን መጣው ለምን ዓላማ ነው እግዚአብሔር ወይ ወደ ምድር ያመጣኸኝ? በውስጣችን የተቀመጠውን ስጦታ እግዚአብሔር ይገልጣል። ወይ በሰዎች ወይ በቤተ ክርስቲያን ሽማግሌዎች፣ በተለያዩ አብረናቸው በምንሆነው ሰዎች ወደኛ እግዚአብሔር አንችኮ እንዲነሽ አንችኮ ሄ ስጦታ አለሽ ብለው የሚሉን ሰዎች በዙሪያችንም ሊኖሩ ይችላሉ። ከዛ ባለፈ ደግሞ እኛ ራሳችን የምናቀው ሊኖረን ይችላል። እና ፈልጉ። እግዚአብሔር ምንድን ነው የሰጣችሁ? በቤተ ክርስቲያን ሊሆን ይችላል፣ በማህበረሰብ ሊሆን ይችላል፣ በቤተሰብ ሊሆን ይችላል። በተለያየ መልኩ እግዚአብሔር እናንተን ተጠቅሞ ሊያገለግልባችሁ የፈለገውን ስጦታ ፈልጋችሁ እንድትጠቀሙ እንድታወጡት፣ ደግሞ በአደራ መልክ የተቀበልነው ነው ይዘነው የምንቀመጠው ሳይሆን ለሌሎች የምናደርሰው ነገር ስለሆነ እንግዲህ ያንን ፈልጋችሁ እንድታገኙ እግዚአብሔርን ለምኑ፣ የሚጠቁሟችሁን ሰዎች አዳምጡ። እግዚአብሔር ወዳየላችሁ አላማ እንድትደርሱ ራሳችሁን እየፈተሻችሁ የምታገለግሉበትን አገልግሎት እንድትመለከቱና እንድትሰማሩ በጌታ ፍቅር ጠይቃችኋለሁ፣ ማለት ነው። ዝም ብለን ወደ ምድር ስላልመጣል ማለት ነው። ጊዜ እንዳይሄድ ጊዜ ቆሞ ስለማይጠብቅ፣ መጽሐፍ መጽሐፍ ከሆነ ጻፉ፣ ማስተማር ከሆነ አስተምሩ፣ መስበክ ከሆነ ስበኩ።